ሰላም እግዚአብሔር ለእናንተ ይሁን፣ ውድ ኢትዮጵያውያን ተመልካቾቼ እንዴት ናችሁ? ደህና ናችሁ ወይ? ሰላማችሁ እንደሰማኝ ኳል ከብት እንደምድረሻዋ ብዘት ትርፍርፍ ይበልልኝ። ዛሬ ቪዲዮቹን እንመለከታለን። ግን ማለት ነው ጋይስ፣ በጣም በጣም ነው የምወዳት የምር በጣም በቃ፣ የገባት ሴት እውነት ለመናገር ማለት ነው ጋይስ ማርያምን ምን አለ ባይጣሉ፣ አብሩሽና ሮታ ምን አለ ምን አለ ባይጣሉ። ጌታ ኑ ፈጣሪ እንደው ይሄ የሚወለደው ልጃችሁ በመሀላችሁ ገብቶ ማለት ነው እሱ ያስታረቃችሁ ጌታን ማለት ነው። ምንም እዛም እዚህም ማለት ምንም ጥቅም የለውም። እና እግዚአብሔርን ምኞቴ ነው። እና ሁላችሁም የምትመኙት በፖይንት ጻፉላቸው ግን እንደ እኔ የምመኝላቸው እግዚአብሔርን የሚመጣው ልጃችሁ ሁሉ ነገርን ረስታችሁ አብራችሁ የምትሆኑ ቢያደርጋችሁ መልካም ምኞቴ ነው እና ሩታ የኔ ቆንጆ አ የምታሳዝነኝ የሆነ ለመናገር ሩታ ምስኪን ናት እና ቤተሰቦች ቪዲዮዎችን አብረን እንመለከታለን። ወደ ቪዲዮዎቹ ነው የምወስዳችሁ። አብርሽ ምን እንደሚመኝ አብረን እንመልከት እና ወደ ሌላ ቪዲዮ እናልፋለን ማለት ነው። የመጀመሪያ ሰሞን ነበረ ማውቀው ከእሷ ጋር ምሪያት የሚሄድኩት ማለት ነው እና ረጅሙን ታይም ብቻውን ከሌላ ሰውም ጋር ነበር የሄደች የነበረው ክትትል ማለት ነው እና መገመት አልፈልግም። ገምት። እኔ የእውነት ለመናገር መናገር ማለት ነው ለአብረሽ እና ለሩታ ምን እንደምኝ ግን ማለት ነው፣ መጀመሪያ አብረሽ፣ የምር ማርያም ይሄ አይገባትም ለሩታ የእውነት ምክንያቱም በቂን እንክብካቤ ያልሰጠሃትን በብዙ ነገር በድላሃት አለና፣ የእውነት ሳትወልድ ብትከሳት ብዬ አስባለሁ። ማርያም እውነቴን ነው። በቃ የሆነ ነገር ብታደርግላት ደስ እንዲላት ማለት ነው። እናንተ በውስጥ ርት ታወቃላችሁ፣ ግን እኛ እኔ አሁን ለምሳሌ እኛ የምናየው ተመልካቾች አንተ ለሩት ምንም ነገር ስታደርግላት አብራችሁ በጣም ብዙ ነገሮችን አሳልፋችሁ መሀል ላይ ይህን ትልቅ በረከት ኖሮ መለያየት በጣም ከባድ ነገር ነው። ስሜቱን ባናቀውም ይገባናል የተወሰነ ስሜት ትረዱኛላችሁ ወንድ እንደ ሰው ደስ ይለናል። ምክንያቱም መውለድ በጣም ቀላል ነገር አይደለም፣ በጣም ከባድ ነው። ወልደንም ባናቅ ማለት ነው እና በሞት እና በህይወት መካከል አልፋ ነው እግዚአብሔር ረሷት ልጅ ነው እዚህ ወደዚህ ምድር የምታመጣ ሴት ልጅ። እና ከዛ በፊት ግን ለአንተም፣ ለብዙ ነግ ለአይምሮ ጥሩ ነው እና ያንን ነገር ብታደርግላት እና ብታሳየን ለእኛም ደስ ይለኛል። እና ቤተሰቦቼ በሀሳብ የምትስማሙ ቪዲዮን ሼር አድርጉላት ለአብረሽ እና ሼር ሰብስክራይብ አድርጉልኝ፣ አበረታቱኝ ፕሊስ። በማርያም አውቃለሁ በደንብ እኔ እንደምፈልገው እየሰራሁ አይደለም ቪዲዮዎች፣ ምክንያቱም ብዙ ቀረኛ ለይቱ ነው። ጊዜ ወስጄ መማር እፈልጋለሁ። እንግዲህ ወደፊት እግዚአብሔር ካለ ሰራ ሰራለሁ ብዬ አስባለሁ። እና ቤተሰቦቼ ስለምትከታተሉኝ ለኮሜንታችሁ ስለዱ ነገር አመሰግናለሁ። ኮሜንት፣ ሼር፣ ሰብስክራይብ አርጉልኝ እና በቅርቡ እንደ እግዚአብሔር ፍቃድ የሆነ ቻሌንጅ ይመጣሉ። ቻሌንጁ ላይ ተሳተፉ ማለት ነው። መልካም ቆይታ። እግዚአብሔር ከሁላችን ጋር ይሁን። እንግዲህ አብርሽ ወንድ ልጅ ከነቃቱ አስረግዟል። ብዙዎቻችሁ ወንድነት እንጠራጠራለን ስትሉት ነበረ። እንግዲህ ይኸውላችሁ አብርሽ ወንድ ልጅን አስረግዷል። ያው እንግዲህ የወንዴ ቀርቧል። እኔ እንኳን ሴት መስሎኝ ማለት ነው። ያው ሩታ ሴት ስለምትፈልግ እንደዚህ አይነት ልብስ ለብሽ ነበረ። ግን ምን ዋጋለሁ፣ ምኞቴ በከንቱ ቀረ። ሴት እኔ በጣም ነው ሴት ልጅ ነው የምወደው። ወንድ ልጅ እጠላለሁ ማለት አይደለም፣ ግን የመጀመሪያ ልጅ ሴት ደስ ይላል። እና ምን ይደረጋል እንግዲህ እግዚአብሔር አምላክ በስራን እያላቅረሽ። ሩታ ጀግና ሴት በጣም ነው የምወዳት ማለት ነው። እውነት ለመናገር ካየኋት ጊዜ በኋላ በጣም ምስኪን ናት እና ይመስለኛል ማለት ነው። ያው ሰው ሰው በአንድ ቀን አይደለም ሰው የምታውቀው እኔ አንድ ቀን ነው ያየኋትኝ እና ግን ደግሞ ጋይስ እውነት ለመናገር